ታይ ይላላችሁት ይሄው አንጥፌ ለእናንተ ማልሆነው የለም። እውነት ለመናገር አያምርም። ለራሳችሁ ቤት ያላችሁ በቃ አላገር ከምትፈልጉት ዲዛይን አልጋ ጋር የኔን አልጋ ዲዛይኑን አበላሽቶብኛን ገና ላስተካክል ነው። አልጋ ልብሱ ግን በደንብ ነው የሚያምረው። ገና እኔ ዛሬ በእናንተ ፈቃድ ሳነጥፈው ማለት ነው ገና ዛሬ ልተኛብን ነው እውነት ለመናገር ማለት ነው እና ልስላሴው ሙቀቱ፣ ብቻ አንሶላው ብቻ ራሱ በቂ ነው። ማርያምን ነው የምላችሁ፣ ደስ ይላል። አንጥፍ ያሳይቻችኋለሁ። ዋናው ነገር ብር፣ ዋናው ነገር ነው ብር፣ ያዙ ይዛችሁኑ፣ አትያዙ አይደለም ብር። ነገር ግን ብሩ አሁን ላይ እየሰራ አይደለም። ይህን ኢትዮጵያ ውስጥ ልግዛ ብትሉ ስንት ታገኙታላችሁ? እንደው በቀላሉ ከዘጠኝ ሺህ ከስምንት ሺህ በታች ካገኛችሁት እኔ ልቀጣ። እንዲህ ውድ እኮ ነው። ለአንድ እቃ ደሞ ስምንት ሺ ማውጣት አምስት ሺ እንኳን ማምጣት ኢትዮጵያ ውስጥ ምን ሰርታችሁ ነው ያንን ብር እምታወጡት? ልብሱን አሳይኝ አንጥፈሽ ባላችሁ መሰረት አንጥፌዋለሁ። ነገር ግን እኔም የመጀመሪያ ነበር ሳነጥፈው በጣም እሳሳለታለሁና ሜትር ከሀያ አልጋ አይበቃውም። እንግዲህ እንደምታዩት ሜትር ከሀያ አልጋ ሊበቃው አልቻለም ማለት ነው። በጣም ትልቅ ነው። እንግዲህ እንደዚሁ ራሱ ተነጥፎ የአምራን ነገር ይሄ አንሶላው ነው። እንግዲህ ይሄ አንሶላው ነው ውዶቼ ማለት ነው። ብርድ ልብሱ ሳይሆን ይሄ አንሶላው ነው። አንሶላው ነው ማለት ነው። ብርድ ልብሱ እዚህ ጋር ለገና ገና አንሶ ብርድ ልብስና ትራስ አላረግኩበትም ይሄኛው አንሶላው ነው። ነገር ግን ሜትር ከሀያ ሜትር ከሀያ 20 በጣም ነው ያነሰው አልጋ ማለት ነው። በቃ የሚፈልገው ሜትር ከሀምሳ ነው። ሜትር ከሀምሳ ነው አያችሁት። እንደገና ይሄ አይረግፍም ወይ ላላችሁኝ አይረግፍም። ያሳጠብኩት በላውንደሪ ነው። በላውንደሪ ነው። ምንም የሚረግፍ ነገር የለውም። የመርግፍ ባህሪ ምናምን የለውም ማለት ነው። የመርገፍ ባህሪ የለውም። የሚታጠበው በላውንደሪ ነው እና አልጋ ግን ሜትር ከሀምሳ ነው። የእኔ አልበቃውም። በዚህ አጋጣሚ የአልጋሽን ዲዛይን ቀይር ለምትሉኝ እሷሁን ስራ ላይ ስላ ስለበዛብን ነው። ሌላ ቦታ እና ግሬ ቀይርልሻለሁ ተብያለሁ። በዚህ አጋጣሚ በትግስት ጠብቁኝ እሺ፣ ማሮቼ። ከላይ ያለውን እቀይራለሁ ማለት ነው እና እንግዲህ የተረፈውን ሂዩት ገና ማለት ነው ሂዩት ህይወት እንግዲህ የተረፈው ገና ተርፏል። ነገር ታጥፎ ነው እውነት ለመናገር ማለት ነው። አጠፍ ነው እንጂ ሜትር ከሀያ አይበቃውም። ሜትር ከሀምሳ ነው የሚሆነው። ይረግፋ ምናምን ለምትሉኝቶች ደግሞ አይረግፍ፣ በፍጹም አይረግፍም። የሚታጠበው ያው በላውንደሪ ነው እና ምንም አይነት ጉዳት የለውም። በጣም አሪፍ ነው እና ግዙት እኔ ብር ብር ያዙ ብር ይሻላል የምትሉቶች ደግሞ ብር ዋን ሳኙ ነገር ነው። እዛም ሄዳችሁ እዚህም መጣችሁ ብር ዋነኛው ነገር ነው። ነገር ግን ብር ራሱ ኢትዮጵያ ውስጥ አሁን ላይ እየሰራ አይደለም። ኢትዮጵያ ላይ መታችሁ አንድ ብር ድልብ ስድስት ሺ ሰባት ሺ ሲባል ከኑሮ ውድነት ጋር ደፍራችሁ አትገዙትም። እኔ ኢትዮጵያ ውስጥ ከመጣው የገዛውት እቃ የተወሰነ ነው። ደፍረን ለመግዛት ለአንድ ቀ ሰባት ሺ አምስት ሺ ስምንት ሺ ለማውጣት በጣም ከባድ ነው። አሪፍ መጋረጃ ኢትዮጵያ ውስጥ ከ10 ሺህ በታች የለም፣ ከ8 ሺህ በታች የለም። እንግዲህ አንዱ ብቻ ማለት ነው። አንዱ ብቻ ለአንድ መስኮት ነው የሆነው። 2 ሜትሩ 8000 ነው። ከዛ በታች የለም። ስለዚህ ኢትዮጵያ ውስጥ ደግሞ መታችሁ ያንን ብር አውታችሁ ለመግዛት በጣም ከባድ ነው። ወይም እዛ እያላችሁ ብሩ ልካችሁ የምትፈልጉትን እቃ ግዙሊ ብላችሁ ለምታምኑ ሰው መላክና ማስገዛት ካልሆነ፣ ዛሬ የገዛችሁት ነገር ጨምሮ ነው የምታገኙት። እንኳን እቃ ላይ የምንበላው ምግብ ላይ ስኳር መቶ ሀያ የነበረ ሰላም፣ እንደት ናችሁ? ደህና ናችሁ ወይ? ውድ የሀገሬ ልጆች፣ ሰላማችሁ ብዝቴ በደለች። እኔ ጋር እግዚአብሔር ይመስገን። ስለምታበረታቱ ከልብ አመሰግናለሁ። አሁንም ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ብዙዎቻችሁ ብር ይዘን እንግባል ለምትሉኝ የኔም ፍላጎቴን ማድረግም ያለባችሁ ብዬ ማስበው ብር ያዙ ነው። ነገር ግን ያላስፈላጊ ለዘመድ ላጎት፣ ለእህት፣ ለወንድም እያላችሁ ለምታወጣችሁ ወጪዎች እንደዚህ ቁም ነገር ላይ ብታደርጉት እቃ ብገዙበት ነገ ለናንተ ቋሚ ነገር ነው ብዬ ስለማስብ ነው። ምክንያቱም ብሩንም ቢሆን ከስር ከስር የሆነ ነገር ካላደረጋችሁበት ብር ኢትዮጵያ ውስጥ እየሰራ አይደለም። እውነት ለመናገር ኑሮ ዛሬ የገዛነውን እቃ ነገ መልሰን መግዛት አልቻልንም። ለዛም ነው እንኳን ሌላ ይሄን ኢትዮጵያ ውስጥ መታችሁ አምስት ሺህ ስምንት ሺህ ዘጠኝ ሺህ አውታችሁ ብትገዙ አቅም አይኖርም። አስበነው የምንመጣው እና ይዘነው የምንመጣው ብር ከዚህ ጋር የዋጋ ልዩነቱ የዋጋ ውድነቱ በጣም ከባድ ነው። አንድ ዕቃ አስር ሺህ አወተን፣ አንድ ዕቃ አስራ ሁለት ሺህ አወተን፣ አንድ ዕቃ ስምንት ሺህ አወተን። ታዲያ እንዴት ነው ቤት ነው የምንሞላው። አንድ ኦርጂናል ብርጭቆ እኮ ስድስቱ ብቻ አንድ ሺህ አምስት መቶ ብር ነው። ሳህን ሁለት ሺህ በታች አታገኙ፣ ደህና ሳህን ማለት ነው። ስለዚ ብሩን ልካችሁ ኢትዮጵያ ውስጥ ላለው ሰው ገዝታችሁ የምትፈልጉትን ነገር እዛ ሆናችሁ ብታስቀምጡ ጥሩ፣ ነገር ግን ኢትዮጵያ ውስጥ መታችሁ ባላችሁ ብር ስራም ሰርታችሁበት እቃም አሟልታችሁበት አይሆንም። ኢትዮጵያ ውስጥ እኔ ከገባው ሁለት ዓመት የዛሬ ነገር ግን በጣም አምስት መጋረጃ ለመግዛት አስር ሺህ ስምንት ሺ ሲሉሽ ሲሏችሁ በጣም ነው ግራ የምትጋቡት። በጣም ማለት ነው ለአንድ መጋረጃ ስምንት ሺ አወታችሁ ሌላውን ታዲያ በምን ተሞሉት አላችሁ። የቤት ኪራይ ስንት ነው? በየቀኑ የታክሲ ወጪ ስንት ነው? እውነት ለመናገር ኢትዮጵያ መኖር አሁን ላይ ከብዷል። ችግር አታውሪብን ለምትሉኝ ደግሞ ችግር ሳይሆን ኢትዮጵያ ውስጥ ስትመጡ ራሳችሁን ሬዲ እንድታረጉ ራሳችሁን ጎበዝ እንድታረጉ ራሳችሁን ያላችሁን ነገር በአግባቡ እንድትይዙ ነው እንጂ ለሌላ አይደለም። እንደገናም ደግሞ አምናችሁበት እንድትመጡ እናንተ የዛሬ ዓመት ያለውን የኑሮ ሁኔታ አይታችሁ ከሆነ ትናንት የገዛ ነው ምስል ሁለት መቶ ሰላሳ ብር ዛሬ ሁለት መቶ ሰባ ብር የመጣውት ስኳር መቶ ሀያ ስንገዛ የነበረው አሁን ላይ መቶ ሀምሳ ብር ነው። ቡና አራት መቶ ሀምሳ እስከ አምስት መቶ ስንገዛ የነበረው አሁን ላይ አንድ ሺ እና ዘጠኝ መቶ ብር ነው። እስኪ ይሄ እውነት ነው ውሸት ነው? ጠይቁና እኔን ውቀሱ። ያ ማለት ሀገራችሁ እንዳትመጡ ማለት አይደለም። መታችሁ ህዩት ስታዩት ስትኖሩበት ነው የሚገባችሁ ሆነን ለመናገር ሲፈልጓችሁ የአዲስ አበባ መታወቂያ ከሌላችሁ መስራት አትችሉም ይላሉ። ስትፈልጉ ብዙ ነገር ነው የሚባለው። መኖር አያስመኝም። ስለተወለድነበት ነው እንጂ መኖር አያስመኝም። በክልል ደረጃ እንዳንኖር ጦርነት ነው፣ የጥይት ድምፅ ነው የምንሰማው። ሰላም የለም። እንደዚህ ወጣ ብለን ስንኖር በገዛ ሀገራችን ስደተኛ ነው የሆነው። ታዲያ ምን ትላላችሁ? ብር ያዙ ለእህት ለወንድም ለአግስት ለባል እያላችሁ አትላኩ። ነገር ግን ለራሳችሁ የሚጠቅም ነገር ብታደርጉ አይጎዳም። ሰልባች ጣቃ ብዙ ነገር እኮ አርባ ኪሎ በላይ እንኳን ተሸክመን የምንመጣቸው ነገሮች አሉ አይደል? እነዚህ አርባ ኪሎዎች ግን እንደዚህ ደህና ነገር ይዘ መምጣት አለብን። ቢያንስ አንድ ብርቱ ልብስ፣ አንድ ያልጋ ልብስ ይዛችሁ በመጡ ለእናንተ ቋሚ ነገር ነው። የሚያስፈልጋችሁን ነገር ይዛችሁ ነው እንጂ ብር አትያዙ እያልኩ አይደለም። ዋነኛው ነገር ብር ነው። ብር ከሌላችሁ ኢትዮጵያ ውስጥ ዘመድ የለም፣ ጓደኛ የለም፣ ባል የለም፣ ምንም የላችሁ። ሁሉም ነገራችሁ ብራችሁ ነው። ማውጣት ስችሉ ማድረግ ስችሉ መስራት ስችሉ ሁሉ ያከብራችኋል። ካልሆነ ግን ታማችሁ ለመታከም ብር ይቸግራችኋል፣ ሁሉ ፊቱን ያዞርባችኋል። ብር ወሳኙ ነገር ነው። ሽማሮች ውዶቼ፣ ብር ያዙ፣ ብር ያዙ ያዙ። ነገር ግን እኔ አሁን ሳይ ላላችሁት ይሄው አንጥፌ ለእናንተ ማልሆነው የለም። እውነት ለመናገር አያምርም። ራሳችሁ ቤት ያላችሁ በቃ ከምትፈልጉ ዲዛይን አልጋ ጋር የኔን አልጋ ዲዛይኑን አበላሽቶብኛ፣ ገና ላስተካክል ነው። አልጋ ልብሱ ግን በደንብ ነው የሚያምረው። ገና እኔ ዛሬ በእናንተ ፈቃድ ሳነጥፈው ማለት ነው። ገና ዛሬ ልተኛብን ነው እውነት ለመናገር ማለት ነው እና ልስላሴው ሙቀቱ ብቻ አንሶላው ብቻ ራሱ በቂ ነው ማርያምን ነው የምላችሁ ደስ ይላል አንጥፍ አሳይቻችኋለሁ ዋናው ነገር ብር ዋናው ነገር ነው ብር ያዙ ይዛችሁ ነ አትያዙ አለልም ብር ነገር ግን ብሩ አሁን ላይ እየሰራ አይደለም ይህን ኢትዮጵያ ውስጥ ልግዛ ብትሉ ስንት ታገኙታላችሁ እንደው በቀላሉ ከዘጠኝ ሺህ ከስምንት ሺህ በታች ካገኛችሁት እኔ ልቀጣ እንዲህ ውድ እኮ ነው ለአንድ ዕቃ ደግሞ ስምንት ሺ ማውጣት አምስት ሺ እንኳን ማምጣት ኢትዮጵያ ውስጥ ምን ሠርታችሁ ነው ያንን ብር እምታወጡት?